ዛሬ እንግዲህ ዛሬ እንግዲህ የአዲስ አንደው ሶሪ ክብሯትና ክብሯን አስደንጋጭ ዜና ሰምተናል። እንግዲህ ታዋቂው ታላቁ የእስልምና ሃይማኖት መሪ ሀጂ ሙፍቲን ከዚህ ዓለም በሞት ተለይተዋል። ለቤተሰቦቻቸው ለመላ ኢትዮጵያውያንና ለህዝበ ሙስሊሙ መጽናናትን እመኛለሁ። ክብሯትና ክብሯን እንግዲህ አንዳንድ ሰዎች ሞታቸው ብዙሃንን ድንጋጤ ውስጥ ይጥላሉ ለምንድን ነው ሞታቸው ብዙሃንን ድንጋጤ ውስጥ የጣለው አንዳንድ ሰዎች እንዲው ኢትዮጵያዊ ጨዋነት ይዞን እንጂ እንኳን ሞቱ የሚያስብሉ ሰዎች አሉ ሀጂ ሙፍቲን የመላው ኢትዮጵያውያን አባት ናቸው የእስልምና ሃይማኖት አባት ብቻ ሳይሆን ለኢትዮጵያ ትልቅ ግርማ ሞገስ የሆኑ ትልቅ አባት ናቸው እና በእውነቱ ሞታቸው በጣም አስደንጋጭ ነው። አስደንጋጭ ነው። ክብሯት እና ክብሯን ይህ የተከዜ ቲቪ የቀጥታ ስርጭታችን ነው። ዛሬ እንግዲህ ታጅ ሙፍቲን እና አንዳንድ ታላላቅ ሰዎችን እንዘክራለን እንዘክራለን። ገባ ገባ በሉ ነፍሲ ማር እያል የሚወዷቸውን የሚሳሷላቸውን ሰዎች መጽናናት እንመኛለን። በተለይ ደግሞ አንዳንድ ወዳጆች አሉ ከእሳቸው ጋር ትልቅ ቀረቤት አላቸው። ለምሳሌ ጋዜጠኛ እና ደራሲ ሀያሲ የኑስ መሐመድ በጣም ነው የሚቀርባቸው። አንዳንድ ሰዎች ተቋም ናቸው፣ በነገራችን ላይ ተቋም ናቸው። ለአንድ ሀገር እድገት በጣም ወሳኝ ናቸው እና ለዛ ነው ዛሬ በእሳቸው ጉዳይ እንድንወያይ የወደድኩት። እናንተ ሰዎች ድምፅ ቀንሱ፣ ድምፅ ቀንሱ።

ተወዳጁ አርቲስት ጥላሁን ገሰሰ ምናለ አንዳንዱን ድጋሜ ቢፈር የሚል ሙዚቃ አለው። አንዳንድ ሰዎች መልካም ናቸው፣ በእውነቱ መልካም ሰዎች ናቸው። እና ዛሬ ያጣናቸው ሀጅ ሙፍቲን ዛሬ ነው የሰማሁት እኔ በነገራችን ላይ እና ሞታቸውን በትልቅ ድንጋጤ ነው የሰማሁት። ህዝብ ሰላም ብላለች። ሰላም ሰላም፣ አስማረ ኦ አስሜ፣ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ወንድምነት ዛሬ ከየት ተገኘ? አመሰግናለሁ። አይገባም። በእውነቱ በእውነት ዩ አር ቬሪ ቬሪ ቬሪ ኦነስት፣ በጣም ታማኝ ሰው ነህ። ክብረት ይስጥልኝ። በጣም አመሰግናለሁ። እግዚአብሔር አምላክ እጅን ከቁርጥማት ደረትክን ከውጋት ይጠብቅ፣ ከመከራ ስጋ ከመከራ ይሰውር፣ ክፉ ነገሮች ሁሉ በአንተ ይሰልጥኑ። እግዚአብሔር አምላክ አብዝቶ ይስጥህ፣ በወጣ የተካ በጣም አመሰግናለሁ። በጣም አመሰግናለሁ። ክብረት ይስጥልኝ፣ ክብረት ይስጥልኝ ወንድምነት። ታንኪዩ ሶ ማች፣ ታንኪዩ ታንኪዩ። ሰላም ይብዛልኝ ወንድሜ፣ አንተም ሰላም ብዝት ይበል። ከመከራ ስጋ ከመከራ ነፍስ ይሰውር፣ ሳለ ደስ ይበል። ክፉ ነገር አሰማ ቤተሰቦችህን አንተንም ከክፉ ነገር ይጠብቅ። ቅዱስ ሚካኤል ቅዱስ ገብርኤል፣ መላእክታን ጻድቃን ሰማታት ካንተ ጋር ይሁኑ። ክብረት ይስጥልኝ ወንድም ነ ክብረት ይስጥልኝ በጣም አመሰግናለሁ። ይህ የተከዜ ትዩብ ነው። እንግዲህ መልካም ስለ መልካም ሰዎች ስናወራ፣ መልካም ሰው ደግሞ እዚህ መርጣ ማለት ነው። የሞተውን አባታችን ሐጂ ሙሲን ሐጂ ሙፍቲን እግዚአብሔር አምላክ በደጋጎች ጎን ያስቀምጥልን። መልካምነት ስማችን ከሞትን በኋላ በመልካምነት እንዲነሳ ያደርጋል። መልካም ካልሆን ግን ሲሞት እንኳን ሞተ ነው የምንባለው እና በነገራችን ላይ እኔ የሙስሊም ሃይማኖት ተከታይ አይደለሁም። ሃይማኖ ኦርቶዶክስ ተዋህዶ ቤተክርስቲያን ፎሎወር የኦርቶዶክስ ተዋህዶ ቤተክርስቲያን ተከታይ ነኝ። ነገር ግን ሀጅ ሙፍቲን በጣም መልካም ሰው ስለሆኑ ሲሞቱ ልክ ትልቅ አባት እንደሞተ ነው የቆጠርኩት እና በጣም ነው የሀገር ዋርካ ነው የተገነደሰው። የሀገር ዋርካ ነው የሄደው እና በአሁኑ ሰዓት መሲ ያሬድ ቤተሰብ እንዴት ነህ? ሰላም ወንድም። አለም ጠፋሽ ጠፋሽ የትነት ወንድም ያሬድ ስለሚል ወደ ታንክዩ ሶማች አስማረ፣ እንኳን ደህና መጣችሁ ቤተሰቦች። ገባገባ በሉ፣ ተከዜ ትዩብ የቀጥታ ስርጭታችን ነው። አስሜ ዛሬ ስፖንሰር ሁኖኛል፣ ክብረት ይስጥልኝ፣ ወንድምነት። ከልብ አመሰግናለሁ፣ ከልብ አመሰግናለሁ። በጣም አመሰግናለሁ። ይሄም ያው በወጣ ይተከ ሀጂ ሙፍቲን የኢትዮጵያ አባት ናቸው፣ ፈጣሪ ነፍሳቸውን በጀነት ያኑርልን ብሏል። እውነት ነው። በጀነት ያኑራቸው። በእውነት ስለ ኢትዮጵያ አንድነት፣ ስለ ሰባዊነት፣ ስለ ሰው መልካምነት የሚዘምሩ የሚያስተምሩ ታላቅ ሰው ነበሩ። በእውነት በጣም በብዙዋን የብዙውን ቀልብ የሚስቡ ግርማ ሞገስ ያላቸው ሲናገሩ የሚደመጡ አንደበታቸው የሚጣፍጥ በዚህ ባለንበት መሰሪዎችና ሴረኞች ክፎችና የሰይጣን ቆራጮች በበዙባት ምድራችን እንደሳቸው አይነት አባት ሲኖር ተስፋ ይሰጥ ነበረ እና ደጋጎችን እያጣን ነው። ክብሯትና ክብሯን ክብሯትና ክብሯን ደጋጎችን ይተካልን ያብዛልን፣ ፈጣሪ ደጋጋ ያሳጣን። የሚጸልዩ፣ የሀገር ዋርካ የሀገር ምሰሶ የሀገር ምልክቶች በሞቱ ቁጥር ለሀገር ጥሩ አይደለምና ሀጂ ሙፍቲን በጣም መልካም ሰው ናቸው። መልካም ሰው ናቸው። እሳቸውን እንግዲህ በገነት ያኖርልን ያኖርልን። ክብሯትና ክብሯን ይህ የተከዜ ትዩብ የቀጥታ ስርጭታችን ነው። መልካምነት ለራስ ነው። መልካምነት መልሶ ይከፍላል። ልጅ ሰሎሞን የት የርክ ነው? ማንዴ ምን አልከኝ? እኔ እኮ ወደዚህ ግብት ግብት ምለው ወድጀ። ኤማ እስያን እንኳን ደህና መጣሽ። ድንገት ሁለት ወጣት ሰው ከዚህ አስቀምጨ ችግር ነው ሰለሞን ጋር ይደርሳል። እንደ ይሄ ዋይፋይ። ክብሯትና ክብሯን። ይህ የተከዜ ትዩብ የቀጥታ ስርጭት ነው። ዛሬ እንግዲህ ታላቁን ሀጅ ሙፍቲ ሀጅ ሙፍቲንን እንዘክራለን ኢትዮጵያ ትልቅ ሰው ነው በእውነቱ ያጣችው አስታራቂ ሽማግሌ መካሪ ዘካሪ ሲያልፍ በእውነት ጥሩ አይደለም እግዚአብሔር እንደዚህ ያሉ ደጋግ አባቶችን ያብዛልን የሰው ልጅን በሰውነት ይከበር የሚሉ አባት ነበሩ ብሏል አስሜ እውነት ነው እንዲህ አይነት አባቶች ኢትዮጵያ ያስፈልጓታል ሰሎሞን ዌልካም። እንግዲህ ዛሬ አንድ እርሰ ጉዳይ እያነሳ ነው፣ ስለ መልካም ሰዎች። ምን እየጻፍክ ነው? ሲስተም ነገር መሀል የዛሬ ጉዳይ ሀጅ ሙፍቲ አየው። እዚህ ጋር ይሄ አስማር እንዳለ ይባላል 19.99 ዶላር ነው ያስገባል። መርቅ። በእውነት ይሄ በጣም ትልቅ ኢትዮጵያዊ ነው ማለት። እንደዚህ አይነት የቴክኖሎጂ ስራዎች ላይ የሚደረ ቀላል ነገር አይደለምና፣ ይሄን ልፋት የሚያውቅ ኮንሲደር የሚያውቅ ይሄን አንተን ለተሻለ ስራ የሚያነሳሳ በመሆኑ የዚህ አካል መሆኑ በጣም በእውነት ትልቅ ሰውነና እግዚአብሔር ይክፈልህ። አሜን። እግዚአብሔር ልጆችህ ይቃሉ ልጆችን ያሳድግልህ፣ ካላገባህ ምርጥ ሚስት፣ በስራ ደግሞ መሳካት፣ በአጠቃላይ በህይወት ውስጥ ሊገጥም ከሚችል መከራ ሁሉ ይሰውረህ። በጣም ትልቅ ወንድምና በርታልን ወንድም፣ እንዳንተ ያነቱ ያብዛልን።

ፓትሪያርኩ ራሳቸው እጅግ የሚገርም ልብ የሚነካ ሲላን በወስኪ ወያም በወስኪ ክፈት ልኝና አድማጮቻችን የጂ ሙፍቲ የኢትዮጵያ ኦርቶዶክስ ቤተ ቤተክርስቲያን ያወጣችሁ በጣም እጅግ የሚገርም አሁን እያነበኩት ነበር። አባ ማቲያስ ናቸው ያወጡት። በጣም ደስ የሚል ነገር ነው። እውነት እንደዚህ ነው። ስላም ክርስቲያኑ በህብረት የሚኖርበት አገር ኢትዮጵያ የሌሎች ተምሳሌ ማሳያ ነው እና በእውነት አያው ሙ ሶሻል ሚዲያ በሙሉ እሳቸው ነው። ሶሻል ሚዲያ እሳቸው ናቸው። አባ ማቲያስ ኦርቶዶክስ ነው ወክለው የጻፉት እንትን እጅግ በጣም የሚያሳዝን እውነት ኢትዮጵያ አፈማሪ የሆነ ትልቅ መካሪ አባት በማጣቷ ብለው እርሳቸው በማጣቷ ዛሬ ለመላው የእስልምና እምነት ተከታይ ለመላው የኢትዮጵያ ህዝብና ለመላው ቤተሰቦቻቸው በእግዚአብሔር ስም መጽናናትን እንመኛለን ብሎ አባ ማትያስ መግለጫ ሰጥተዋልመግለጫ ሰጥተዋል እና በእውነት ይገርማል በጣም ነው ያዘንኩት በግሌ ማለት ይገርማል ከሶሻል ሚዲያ ትኬት ርቄ የነበር እና ትናንትና በአጋጣሚ በስራ መደራረብ ከሰዎች ነው የሰማሁት እን በጣም እውነት ለመሆን ስላላመንኩ ነው እስካሁን የቆየት እንዲ ሶሻል ሚዲያ ላይ ለመውጣት እስካረጋግ የምታውቀው እኛ ስራ ቢዚ አድርጎን የሚውለው እና በጣም ነው የሚያሳዝነው በጣም ነው የሚያሳዝነው እንግዲህ ች ሰርች አድርገው የኢትዮጵያ ኦርቶዶክስ ምናምን አብዴት ስለሆነ እንዲወጣ ይችላል። አባ ማትያስ መልዕክት ብትለው በጣም የሚያሳዝን ነው በእውነቱ በጣም እናመሰግናለን እናመሰግናለን። አስሜንም ስለመድረክልኝ አስማረ እንዳለ ይባላል። ስለ ሀጅ ሙፍቲ ስለአጋራኝ በጣም አመሰግናለሁ። ኮኔክሽኑም ስለራቀ ወደዛ ሊድ ክብሯትና ክብሯን ይህ የተከዜ ትዩብ የቀጥታ ስርጭታችን ነው። እንግዲህ ለመላው ኢትዮጵያና ለሀጅ ሙፍቲ ወዳጅ ዘመዶች ሁሉ መጽናናትን እንመኛለን። በተለይ ደግሞ እኔ እንደውም አላየት ነበር አሁን ወዳጅ ሰለሞን የሚነግረኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባ ማቲያስ ሊቀ ጳጳስ ብፁዕ ወቅዱስ አቡነ ማቲያስ መግለጫ ሰጠዋል። ስለ አጂ ሙፍቲም የሀገር ምሰሶ የሀገር ስር ነው ያጣ ነው የሚል ማለት ነው እና ኦነስትሊ ስፒኪንግ በጣም ነው የሚያሳዝነው። ክብሯትና ክብሯን ምንድን ነው እናንተ ወደ ስብከት ገባችሁ? እስኪ እናክፈትልኝ ዚአ ዜናዎች ስለስራቸው ላይ በላይ እኮ ነኝ ማ ሚስት እኔን እየተከታተለችኛል ብለ ነው እናንቺ ክፈትልኝ ቲቪውን። እሺ፣ እንዴት ነው ምን እንትን ነው ይሄ፣ እንት ችግሩ? ክብሯትና ክብሯን የተከዜ ቲቪ የቀጥታ ስርጭት ነው። የዛሬው ርዕሰ ጉዳያችን እንግዲህ ሀጅ ሙፍቲ ናቸው። ቤተሰቦቻቸውንና መላ ኢትዮጵያን ሕዝበ ሙስሊሙን መጽናናት እንመኛለን። ለእሳቸውም ነፍሳቸውን በጀነት ያኖራቸው ያኖራቸው እያል እንደዚህ ያሉ አባቶች በተፈጠሩበት ሀገር ውስጥ ደግሞ በተቃራኒው ክፎች ዘርን ከዘር ሃይማኖትን ከሃይማኖት በማጣላት ፖለቲካ የሚሰሩብን ብል ዘረኞች፣ የደም ነጋዴዎች፣ የደም ነጋዴዎች ተፈጥረውብናል። እግዚአብሔር የኢትዮጵያን ጠላቶች ይቀንስልን ያቅልልልን ብሏል ወንድሜ። እውነት ግን ነው አስሚ፣ እውነት ነው። ለዛ ነው ሀጅ ሙፍቲ በጣም ድንቅ የሆኑት በዚህ በእኛ ዘመን በዚህ ዘረኞች በገነገኑበት ዘመን በዚህ በክፎች ዘመን በዚህ ጭንቀት በመላበት መፈጠርን በሚያስጠላት ዘመን እንደዛ አይነት ደግ አባቶች ሲኖሩ መጽናናትን ይሰጣሉ። ግን ደግሞ ስናጣቸው ትልቅ ለኢትዮጵያ ትልቅ ክሳራ። ዛሬ ዘረኝነት ገንግኗል። ዛሬ ክፋት ጡንቻው ፈርጥሟል። የክፋት ማለት ነው፣ የተንኮል የሴራ፣ የክፎች ምድር ሁናለች። ምድር ራሷ እንዲው አስቴር በዳን የምትባለው አርቲስት አንድ ወቅት ምን አለች? ኢትዮጵያ ክንፍ ቢኖራት ትበር ነበር ጥላና አለች። የምንሰማው የምናየው ክፋት ነው እና እንደዛ ያለችበት ወቅት ነበር። እና ሀጅ ሙፍቲን እንደዛ አይነት ሰው አልነበሩም ሰው ሰው፣ የሚሸጡ ስብና ዘር፣ ሃይማኖት፣ ፖለቲካ ሳይገድባቸው በሰብአዊነት የሚቆረቆሩ ሊቅ ናቸው እና ሞታቸው ብዙዎችን ያሳዘነ ነው ብዬ አስባለሁ። ብዬ አምናለሁም። ማያቸው፣ መሰማቸው፣ ማገኛቸው ሰዎች ሁሉ ድንጋጤያቸው ነው የሚነግሩኝ፣ ድንጋጤያቸው ነው የሚነግሩኝ እና እግዚአብሔር ቤተሰብን መጽናናት ይስጥልን እሳቸውንም በጀነት ያኑርልን። የሚያምኑት አምላክ ከጎኑ ያስቀምጣቸው ብዬ ነው ምጸልየው። ክብሯትና ክብሯን ይህ የተከዜ ትዩብ የቀጥታ ስርጭት ነው። የዛሬው ርዕሰ ጉዳያችን ክብሯትና ክብሯን ይህ የተከዜ ቲዩብ የቀጥታ ስርጭት ነው። ገባ ገባ በሉ፣ ገባ ገባ በሉ። ተከዜ ቲዩብ እንግዲህ የኢትዮጵያን አንድነት የኢትዮጵያን ትንሳኤ የሚመኝ የኢትዮጵያን ባህል ካልቸር ትምህርት በተቻለ መጠን በጮርቃ አምሮ ለማሳወቅ የሚጠር ፕላትፎርም ነው እና ገባ ገባ በሉ። ገባ ገባ በሉ። የሰዓቱ ተለዋዋጭ መሆን አድማጭ ተመልካቾቻችን

physically, ሜንታሊ እና በሀጅ ሙፍቲን ሞት ምን ተሰማችሁ? ሀጅ ሙፍቲን ሞት የሀገር ዋርካ የሀገር ምሰሶ። ዘረኝነት ጥንብ ናት ብለው ያምናሉ። በዘረኝነት አያምኑም፣ ሰውነት ብለው ያምናሉ ሰው መሆን በቂ ነው ብሎ የሚያምኑ ሰው ናቸው። በእውነቱ ስብና መሰረት ያደረጉ ሰው ናቸው። ሚስተር ማንዴላ ማለት እንዲህ አይነት መልካም ሰዎች፣ ሚዛናዊ የሆኑ ሰዎች፣ ሀገር የሚመክሩ ሰዎች ማጣት እኮ ለሀገር ጉዳት ነው። በዛ ዘመን ስም በነገሮች ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አወጣ። በአባ ማቲያስ አሁን ነው ሶሎሞን የሚነግረኝ፣ እንደውም አላየሁትም እሱን ለመፈለግ ነበረ። ሰለሞን ያንተዋ እስኪ፣ ወይ ስልክሽን አብሬልኝ እና የለም፣ ዜናው ዜናውን ለአድማጮቼ ስልክሽ ደግሞ እስኪ ለማንኛውም ድምፁን መሲ መሲ፣ ያሬድ መሲ ያሬድ አለንልሽ። ታብታብ አድርጊስ። ሰዎቹ ዛሬ የሉም፣ ሰዎቹ የሉም። ለዋይፋይ ብዬ ደግሞ ይኸው ከዚህ እየተሰቃየ ነው። ስማ። አስማረ እንዳለ የሚባል ልጅ ከለንደን 1999 ዶላር ነው ያስገባልኝ። ይገርማል። እዚህ ላይ ስትሪም ላይ

ክብሯትና ክብሯን እስኪ በርዕሰ ጉዳዩ ላይ እየተወያየን፣ ዛሬ እንግዲህ እንደ አጀንዳ ወይም ደግሞ እንደ ርዕሰ ጉዳይ የምንወስደው ሀጅ ሙፍቲን ነው። እሳቸው እንግዲህ ለሀገር ካበረከቱት አስተዋጽኦ አንጻር ደጎችን እንዴት ነው የበለጠ ማግኘት የምንችለው፣ እንዴት ሰዓት እንደሄደ ነው በሚለው ጉዳይ ነው ማለት። ሀገራችን ደጋግ ሰዎችን እያጣች ነው፣ ደጋግ ሰዎችን እያጣች ነው። የእናንተ ድምፅ ነው። ይኸው አድማጭ ተመልካቾችን ያራቃቸው። እኔ ደግሞ ሀሳብ ምሰጥ መስሎኝ በጉዳዩ ላይ ምን እየሰራቸው ት ኦኬ ሰሞን የተባለውና እየሻለ ሀያ አራት ሰዓት ስር ውስጥ ነበር። አስራ ሁለት ሰዓት መስራት አለባቸው። ጠዋት አንድ ሰዓት የገባችሁ እስከ አስራ ሁለት ሰዓት ይላሉ። ጉድ እኮ አልነበርክ እንዴ? እናንተ እንኳን ሰፈር ቅርብ ነው። አንድ ሰዓት ትመጣለህ። ይሁን ቶሎ ማስረውልት ክብሯትና ክብሯን ይህ የተከዜ ትዩብ የቀጥታ ስርጭት ነው። ገባ ገባበሉ። ዛሬ ሀጅ ሙፍቲ ትልቅ ስብና ያላቸው ወጣቱን የሚመክሩ የሚዘክሩ ወጣቱ በጥፋት ጎዳና በመከፋፈል በዘረኝነት በርስ በርስ መናቆር ውስጥ እንዳይገባ ትልቅ አስተዋጽኦ ያላቸው ታላቅ አባት አጠናልን እና ነፍሳቸውን በአጸደገነት ያስቀምጥልን። ነፍሳቸውን ይማር። ለወዳጅ ዘመድ መጽናናትን እመኛለሁ። ደህና ደሩ። አመሰግናለሁ።